ወረዳ በዞን በክልል መሸለምን ቅድም ሲባል እንደነበረው እኔ በክልል ተሸልም ያለው እዚህ ያለ ጀግና በሰራው ነው። እኔ የተሸለም ምናልባት ስላስተባበቅ ሊሆን ይችላል። የሰራም ደግሞ አንድ የተሸለመ የመጀመሪያው የሽልማት የመሰረቱ የሆነ ወረዳው ወረዳው ከአስተዳዳሪው ጀምሮ ማናጅመንቱ ሰራዊት በሰራው የተጻፈው ጽሁፍ ሊሆነ ክልል የተሸለምትና በሰራን አውሎት ዋጋ የሚሰር የወረዳ አመራር ያለ ነው። እርስ በርሱን የማይመቃኝ የማይተነኳኩል ሰራዊት አንድነት ያለው ሰራዊት ስላለን፣ እርስ በርሱ አይደለም የወረዳ አመራር የዞን አመራር ሳይጠብቅ እዛው በጋንታ በቲን መሸላለምን የለመደ ሰራዊት ያለ ነው። ወረዳ ስለሆን እሱን ተከተላቸው መሄድ መቻል አለባቸው። ምናልባት እኔ አንድ እድለኛ ነኝ የምለው መሪ ስትሆን ሁሉን ማወቅ ማለት አይደለም። እኔ አሁን የዛሬውን ፕሮግራም እንዴት እንደተዘጋጀ በምን መንገድ እንደተዘጋጀ ነው፣ ትናንትና ነው ያለው። አንዱ ሰጥቼ የሄድኩት ተልእኮ ተፈጽሟል። እስከምመጣ ሰርታችሁ ቆይታሉ። ከምጠብቀው በላይ በተለይ የመከላከል ሳምንቱን የመፈጸም ተግባር የኛ አዛዥ ሲመጣ ካሰበው በላይ ሰርተን አስደስተን መቆየት መቻላለን። 34ኛ ዙር ይዤ ነው መጣ። ፖሊስ ስንል አቀባበል ለፖሊሶቻችን የሚያስፈልጋቸውን ነገር ተሟልቶ መሪያችንም ደስ እንዲለው የሚመጡ ሰዎችም ደስ እንዲለው ዝግጅት አድርገን መጠበቅ መቻል አለብን ብሎ አስቦ ሰርቶ የሚቀዱ አመራርም ስራዊቱን በመከረኔ ብለኛ ነው ክብር ለእናንተ ነው